አሰላሙ አለይኩም ወረህመቱላህ ወበረካቱህ። እሁድና የተከበራችሁ የሁለገብ ቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እስኪ ዛሬ በባቲ ከተማ እሁድ ገበያ ያለውን አንዳንድ ነገር ላስቀኛችሁ። እሁድ ያው መለስተኛ እና አሪፍ የሆነ ገበያ አለ። ያው እንደ ሰኞው ገበያ ባይሆንም ነገ ነው ዋናው ገበያ። ግን ያው በባቲ ከተማ የባቲዎች እንደምታወቁት ዩዝድ የሆኑ ነገሮች ወይም ያገለገሉ እቃዎች ይገኛሉ፣ ይሸጣሉ። እንደዚሁ ደግሞ የተለያየ ነገሮችም ወደዚያ፣ ልብስ ምናምን፣ ብዙ ነገሮች ይወጣሉ። እስኪ ላስቃኛቸው። ዝም ብዬ መቼም የማልገዛቸውን ይህን ሁላ እቃ ዋጋ ብጠይቃቸው ማዛግ የሆነብኛል እነሱን። ስለዚህ ያው ዝም ብዬ ቀርጬ ብቻ ላሳያቸው። እስኪ እንግዲህ ይህም እቃ ያገለገለ ነው፣ ሊሸጥ የወጣ ነው። እዚህ እንደምታዩት ያልጋ ማለት ነው። ይሄ ቁም ሳጥንም እንደዚሁ ተሽጦ አላሉ መሰለኝ። እንግዲህ ከሚገርማችሁ እዚህ ጋር እቃዎች ብዙ አይቆይም፣ ይወጣሉ። እንደነ አማን ነው አለን። ዊልቸርም አለ ህመምተኛ እርማሻ ላይ በጣም አዲስ ነው ይሄ ዊልቸር፣ እንግዲህ ለፈላጊ ይሄ አዲስ ነው፣ ተቀምጧል እንጂ መቼም አዲስ ነው፣ ብዙም እንትን አላለም። የብረት ሳጥን፣ ሳይክል ምናምን በቃ የህፃን መተኛ ዘጋ አለ። ከሚገርማችሁ አይቆዩም ብዙም፣ አሁኑ ነው የሚገዟቸው፣ ይወሰዳሉ አሁን። ይህ ደግሞ ወደ ውስጥ እንግባና የተለያዩ ልብሶች፣ እቃዎች፣ የተለያዩ ነገሮች ይገኛሉ እዛ። እዚህ ቦታ የሚያገለግሉ እቃዎች ናቸው የሚሸጡት። ይህ እንኳ ሳምንት እስከ ሳምንት ክፍት ነው፣ እሁድ እሁድ ብቻ አይደለም። እዚህ ጋር የጅቡቲ እቃዎች ይገኛሉ። ከጅቡቲ የሚመጡ የተለያዩ ቅባቶች፣ ኦሞዎች፣ የምግብ አይነቶች እንደ ቱና እንደ ምናምን አይነቱ ከጅቡቲ የሚመጡ ሽቶዎች፣ ልብሶች፣ ብዙ ነገሮች ይገኛሉ እዚህ።